ሰላም ሰላም! ያው ለሁሉም የዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ዛሬ በአማርኛ ፊደላት ቅርጽ ውስጥ የመጀመሪያ ሆህያት የሆኑትን ሰላሳ አራቱን የአማርኛ ፊደላት ቤተሰቦች ወይም ሙሉ የአማርኛ ፊደላት የመጀመሪያ ሆህያትን ይዤላችሁ መጥቻለሁ። እነዚህን የመጀመሪያ ሆህያት መያዝ አማርኛ ፊደላትን ለማጥናት መሰረታዊ ነገሮች ናቸው። መሰረታዊ ነገር መሆናቸውን ደግሞ አሳያችኋለሁ። ማለትም እነዚህን የመጀመሪያ ፊደላት ከያዛችሁ በኋላ ስለ ሁለተኛ ቤተሰቦቻቸው ቅርጽ፣ ስለ ሦስተኛ ቤተሰቦቻቸው ቅርጽ፣ ስለ አራተኛ ቤተሰቦቻቸው ቅርጽና ድምፅ፣ ስለ አምስተኛ ቤተሰቦቻቸው ቅርጽና ድምፅ፣ ስለ ስድስተኛ ቤተሰቦቻቸው ቅርጽና ድምፅ፣ ስለ ሰባተኛ ቤተሰቦቻቸው ቅርጽና ድምፅ ለማወቅ መሰረታዊና ዋነኛው ነገር የመጀመሪያ ፊደላትን በትክክል መጥራትና ቅርጻቸውን መለየት ነው። እንግዲህ የመጀመሪያ ፊደላትን ከለያችሁ በኋላ ሌላው ነገር ቀላል ነው። ከዚህ በተጨማሪ በእነዚህ የመጀመሪያ ፊደላት የምታዩቸውን እነዚህን ቃላት ጽፈንባቸዋል። ስለዚህ ሁሎች የምታዩቸውን እነዚህ የተጻፉ እዚህ ላይ ቃላት የተመሰረቱባቸው ፊደላት ሁሉ የመጀመሪያ የአማርኛ የመጀመሪያ ፊደላት የሚባሉት ናቸው። ስለዚህ እናንተ በዋናነት የአማርኛ የመጀመሪያ ፊደላትን ካወቃችሁ በኋላ ቃላትንም እንደዚሁ ለመጻፍ እና ለማንበብ በቀላሉ ትለማመዱባቸዋላችሁ ማለት ነው። በዋናነት የመጀመሪያ ፊደላትን መያዛችሁ እንዴት እንደሚጠቅማችሁ ደግሞ ላሳያችሁ። ለምሳሌ ቀ የምታዩት የአማርኛ የመጀመሪያ ፊደሉ ቀ ሰባት ቤተሰቦች አሉት። እነዚህ ሰባት ቤተሰቦች የተመሰረቱት ከዚህ ከመጀመሪያው ፊደል ላይ የተለያየ ቅጽል በመጨመር ነው። ለምሳሌ ወደ ሁለተኛው የፊደሉ ቤተሰብ ለመቀየር ከጎኑ ላይ አግድም መስመር ነው የተጨመረበት። ወደ ሶስተኛው ፊደሉ ቤተሰብ ለመቀየር ደግሞ ፊደሉን ወደ ሶስተኛው ቤተሰቡ ለመቀየር ከእግሩ ላይ እንደምታዩ እንደዚህ ሸፈፍ ያለ ነገር እንደሚታየው እንደዚህ ሆነ ማለት ነው። ሸፈፍ ያለ ነገር ሆነ። አራተኛ ቤተሰቡ ደግሞ እንደዚህ ወደ አንድ በኩል ወደዚህ በኩል በተቃራኒ በኩል ጣማም ያለ ሆነ። አምስተኛ ቤተሰቡ እንደዚሁ ቀለበት ከእግሩ ላይ፣ ስድስተኛው ይህን ቅርጽ፣ ሰባተኛው እንደዚህ ይህን የመሰለ ቅርጽ ያዘ። ስለዚህ እናንተ እነዚህን ፊደሎች ከያዛችሁ በኋላ ሁለተኛ ቤተሰቦቻቸውን ለመመስረት ከእነዚህ ፊደሎች ላይ አግድም አግድም መስመር ብትጨምሩባቸው ሁለተኛ ቤተሰቦቻቸውን አወቃችሁ ማለት ነው። እነዚህን ፊደሎች ከያዛችሁ በኋላ ከእግራቸው ላይ እንደዚህ ሸፈፍ ሸፈፍ እያደረጋችሁ ጫማ ጫማ ነገር ወይም አግድም አግድም ነገር ከእግራቸው ላይ ብትጨምሩባቸው ሶስተኛ የፊደላቱ ቤተሰቦች አወቃችሁ ማለት ነው። አራተኛ ቤተሰቦቻቸው ደግሞ ባለ ሁለት እግር ወይም ባለ ሶስት እግር ፊደላት ከሆኑ በቀኝ በኩል ሶሪ በግራ በኩል ያለ እግራቸውን ማሳጠር ብቻ ነው፣ አራተኛ ቤተሰቦቻቸውን ለመመስረት ማለት ነው። አምስተኛ ቤተሰቦቻቸው እንደተለመደው ከእግራቸው ላይ ቀለበት ቀለበት ብጨምሩበት፣ ከዚህ ላይ በውጭ በኩል በውጭ በኩል ከፊደሉ በውጭ በኩል እዚች ጋር ቀለበት፣ እዚች ጋር ቀለበት፣ እዚች ጋር ቀለበት ወይም ዜሮ ነገር ማለት ነው ወይም ቀለበት ወይም ዜሮ ነገር ከእግር እግራቸው ላይ ብጨምሩ የየነዚህ እነዚህ የሰላሳ አራቱን ፊደላት አምስተኛ ሆሄያቸውን ጻፋችሁ ማለት ነው። ስለዚህ በዚህ መንገድ እንደዚህ የምትለዩባቸው እና ቀላል ነገር ከሆነ የመጀመሪያ ፊደላትን ማወቁ ወሳኝ ነገር ይሆናል። ለምሳሌ ይሄ ባለ ሁለት እግር ፊደል ነው። ለምሳሌ ይሆናቸዋል ብዬ ነው ያመጣሁት። ይሄ ባለ ሁለት እግር ፊደል ከአራተኛው ላይ ስታዩ እግሩን ነው ያጠረ። ስለዚህ ከዚህ ላይ ያሉ ፊደላት የጻፍናቸው ፊደሎች ባለ ሁለት እግር ሆሄ ይሆኑ ነሸ ነበ ነበ ነከ ነኸ ነጀ ነደ ነዘ ነ ነዘ ነጨ ነጰ ፊደሎች አራተኛ ሆያቸውን ለመጻፍ ግርግራቸውን በዚህ በኩል ያለው ምን አሳጥራችሁ ብጽፉት የእነዚህ ፊደሎች አራተኛውን ሆሄ የጻፋችሁ ማለት ነው። አምስተኛውን እንደነገርኳችሁ በውጭ በውጭ በኩል ቀለበት ቀለበት ማድረግ ነው። ልክ እንደምታዩት ይሄው በውጭ በኩል ቀለበት ይህም እዩት፣ በውጭ በኩል ቀለበት ከዛ ሰባተኛ ፊደላቸው ደግሞ የየፊደላቱ ሰባተኛ ፊደሎች ሁለት እግር ወይም ሶስት እግር ያላቸው ወይም ሁለቱ መስመራቸው ወደ ምድር የተዘረጋ ከሆነ እንደምታዩት ይሄው ይሄ ወደ ምድር የተዘረጋ የተዘረጋ ነው። ወደ ምድር ወደ ምድር ሁለቱ መስመር የተዘረጋ ነው። እንደዚህ ከሆነ ደግሞ ከአራተኛው ከነገርኋችሁ በተቃራኒ በኩል ያለውን ወይም በቀኝ በኩል ያለ እግራቸውን ማሳጠር። ስለዚህ እንደዚህ አርጋችሁ ብትጽፉት ሰባተኛ ቤተሰቦቻቸውን ትጽፋላችሁ ማለት ነው። እንግዲህ ይህን ያህል ስለ ፊደላት ቅርጽ አካሄድ ከነገርኳችሁ በኋላ እና ይህን ያህል እንደሚጠቅም ካወቃችሁ በኋላ እነዚህን ፊደል መያዙ አስፈላጊ ስለሆነ በጥሞና ተከታተሉኝ። በእነዚህ የጻፍኳቸውን ቃላትም እንደዚሁ ደግሞ እያነበባችሁ የፊደላትን ቅርጽ ለመያዝም ስለሚጠቅማችሁ ከዚህ በተጨማሪ ቃላት እንዴት እንደሚነበብም መለማመጃ ስለሚሆናችሁ እነዚህን ማስነበባችሁን ቃላትም እስከ መጨረሻው እንድትከታተሉኝ ከኔ ጋር ሁኑ። ይኸው ሶስት ሀዎች እዚህ ጋር ጽፌ ያለው መታየዋቸው ሞክሸ ሆያት ይባላል። እነዚህ በሰማይ በሰማያዊ በሰማያዊ ከለር የጻፍኳቸው እዚህ ጋር ሁለት ጸጸ ፊደሎች፣ ከዚህ ጋር ሁለት አአ ፊደሎች፣ ከዚህ ጋር ደግሞ ሁለት ሰሰ ፊደሎች አሉ። እነዚህ ተመሳሳይ ድምፅ ያላቸው ፊደሎች ሞክሸ ሆያት ይባላል። ሞክሸ ሆያት አሁን ሶስት የተለያየ ቀርጽ ያላቸው ተመሳሳይ ድምፅ ያላቸው የሀ ፊደሎች አሉ። ይቺ ሀሌታ ውሃ ይቺ ደግሞ ሐመርኋ ይቺ ብዙሃን ውሃ ትባላለች። ሶስቱም ሃ ሃ ሃ የሚል ድምፅ አላቸው። ስለዚህ እነዚህን ድምፆች ይህንንም ይህንንም ይህንንም በተመሳሳይ ድምፅ ትጽፋላችሁ። በተለያየ ቅርጽ አላቸው እንደምታዩት፣ ቅርጻቸውን ደግሞ በእስክሪብቶ ስጽፉ የየራሳቸውን ቅርጽ አጠራራቸውን ደግሞ ተመሳሳይ ድምፅ ትጠራላችሁ ማለት ነው። ይህም ሃ ሃ ሃ ሃ ይባላሉ። እነዚህ ሶስቱ። ቀጣይ ፊደል ደግሞ ለ ነው ለ እንግዲህ እነዚህ የምነግራቸው ፊደሎች የራሳቸው ሰባት ቤተሰቦች አላቸው ብያችኋለሁ። እነዚህም ቤተሰቦቻቸውን ደግሞ እንደምጽፉ ማሳየቻችኋለሁ። ስለዚህ ለ ይባላል። ይሄ ደግሞ ለ። ይሄ ደግሞ መ መ ይባላል። መ እነዚህ ደግሞ ሁለቶቹ ሰ። ይኸው በቅርጽ የተለያዩ ናቸው እንደምታያቸው፣ ድምጻቸው ግን እነዚህ ሁለቱ ሰ፣ ይችም ሰ ነው የምትባለው፣ ይችም ሰ ተመሳሳይ ድምፅ አላቸው። እርጻቸውን ደግሞ እዩዋቸው ስለዚህ ብዙዋቻቸው እንደ ስንት አይነት ሰነ ያለ ስንት አይነት ሃ ነው ስንት አይነት አ ስንት አይነት ጸ የምትሉ ብዙ የተለያየ ተመሳሳይ ድምፅ ያለው ፊደል የለም። ሶስት የሃ ተመሳሳይ ድምፅ ያላቸው ፊደሎች፣ ሁለት የሰ ተመሳሳይ ድምፅ ያላቸው ፊደሎች፣ ሁለት የአ ተመሳሳይ ድምፅ ያላቸው ፊደሎች እና ሁለት የጸ ተመሳሳይ ድምፅ ያላቸው ፊደሎች ብቻ ናቸው ያሉት እንጂ ሌሎቹ የየራሳቸውን ቅርጽ አላቸው ማለት ነው። ለአንድ ለ ብቻ ነው ያለ መም፣ ሌላ መም የሚባል ፊደል የለም። ረም፣ ይህ ረ ይባላል። አንድ ብቻ ነው እና ሰባት ቤተሰቦች አሉት የራሱ ሌሎቹም እንደነገርኳችሁ ሰባት ሰባት ቤተሰቦች አሏቸው። ይሄ የመጀመሪያው ፊደል ነው እንግዲህ። ይህን ካወቃችሁ በኋላ ስለ ቀጣዮቹ ደግሞ በቀጣይ ቪዲዮ ሙሉ። ከአሁን በፊትም የተለቀቁ ቪዲዮዎች አሉ፣ እየገባችሁ ይዋቸው ረ ከዛ ደግሞ ይሄ ሻ ይባላል። ሌላ ሻ ተመሳሳይ የለው ወይም ሞክሸ ሆይ የለውም። ሻ ይባላል። ይህ የምታዩት ቅርጽ ቀጣዩ ደግሞ ቀ ይኸው አንድ ቋሚ መስመርና ዜሮ ከወገቡ ላይ ክብ ነገር ማድረግ ማለት ነው። ቀ ከዚያ በ የሀ ወደ ላይ ስትዞር በደግሞ ደግሞ ወደ ምድሬ ዞሮች ናት። ስለዚህ ቅርጹንም ለመያዝ ይህን ሀና ይህን ስታዩት ይህ ወደ ላይ ወደ ሰማይ የዞር ነው። ይህ ደግሞ ወደ ምድሬ የተደፋ ማለት ነው በ ከዛ ይሄ ደግሞ በ አሁን በእና በ ስታዩት ልዩነቱን እዩት። በ ይሄ ከአናቱ ላይ ያለው አግድም መስመር ብቻ ነው የሌለው እንጂ አላቱ ላይ ያለው አግድም መስመር ቢኖር ኑሮ ይህ ፊደል በ ይሆን ነበር። ግን አሁን ይሄ በ ነው። ከአናቱ ላይ ደግሞ ይህ አግድም መስመር ሲጨምር በ የሚባል ፊደል ሆነ። ቀጣዩ ፊደል ይሄ ነው። ተ የምታዩት ተ ይባላል። ቀጣዩ ፊደል ቸ ይሄው ቸ ይባላል። ይሄ ደግሞ ቀጣይ ፊደል ነ ይባላል ነ። ይሄ ቀጣይ ፊደል ደግሞ ኘ ኘ ይባላል። ይሄ ደግሞ አ አ ይባላል። ይሄም አ እንግዲህ ሁለቶቹ አ ይባላሉ። እነዚህ ሁለት ፊደሎች አ ይባላሉ። ይሄ ደግሞ ከ ይችና ይች አ ነው፣ አ ይችም አ ነው የምትባለው። ይችም አ በድምፅ ተመሳሳይ ናቸው፣ በቅርጽ እንደምታዩዋቸው ልዩ ይለያያሉ። ከዚያ ይች ደግሞ ከ ይች ሀ ሀ ትባላለች ይች ደግሞ ወ ትባላለች። ከዚያ ቀጣያ ፊደል ዘ ይች ዘ ይች ደግሞ ዠ ዠ በለው እስኪ ዠ ይች ደግሞ የ የ

ይች ደግሞ ጸ ጸ። ይችም ጸ ጸ። ይች ደግሞ ፈ። ይች ደግሞ ፐ ትባላለች፣ ፐ። እንግዲህ የምታዩቸው እነዚህ 34 ፊደሎች ሰባት ሰባት ቤተሰቦች አሏቸው። ስለዚህ ከሰባት ፊደሎቻቸው መካከል ለምሳሌ እጎን ጎናቸው ላይ አግድም አግድም ቤት መስመር ብጽፉባቸው የእነዚህ ፊደሎች ሁለተኛ ቤተሰቦቻቸው ይሆናሉ ማለት ነው። በአጭሩ ቢያንስ ሁለተኛ ቤተሰቦቻቸውን ታውቃላችሁ። እነዚህን ካወቃችሁ በኋላ ሁለተኛ ቤተሰቦቻቸውን ታውቃላችሁ። ስለዚህ ሰላሳ አራት ሲደመር ሰላሳ አራት ስልሳ ስምንት ሆሂያትን ታውቃላችሁ። እነዚህም ብቻ በማወቃችሁ ሌላ ሰላሳ አራት ፊደላትን ትጨምራላችሁ። ካለምን ደጋግማችሁ እዩዋቸው እነዚህን እንደዛ እያደረጋቸው ተለማመዱባቸው። ምንም ችግር የለም። ቀጣዩ እንትን የሆነው ይሄ ነው። እነዚህን ቃላት ተለማመዱባቸው። ቀጥላችሁ ላንብብላችሁ፣ ከኔ ጋር አንብቡ። ያው እነዚህ ከዚህ ጋር የተጻፉ ሁሉም ፊደሎች ሁሉም ፊደሎች የመጀመሪያ ሆህያት ናቸው፣ ወይም የአማርኛ ፊደላት የመጀመሪያ ሆህያት ወይም ደግሞ እዚህ ላይ ያሉት ፊደላት ብቻ ነው የተጠቀሙት እዚህ ላይ ያሉትን ፊደላት ሰላሳ አራቱን ብቻ ከዚህ ውጭ ምንም የተጠቀምኩት የለም፣ እነዚህን ሳዘጋጅ። ስለዚህ እነዚያን ካያችሁ በኋላ እነዚህን ደግሞ ቃል፣ በእነዚህ ባያያዛችኋቸው ፊደላት እንዴት ቃል እንደምትመሰርቱ ለመለማመድ ይሆናችኋል ማለት ነው። አሁን ላንብብላችሁ። ለቀመ ለቀመ ለበሰ ለበሰ ለወጠ ለወጠ ለጠፈ ለጠፈ ለቀቀ ለቀቀ መለሰ መለሰ መረቀ መረቀ መከረ መከረ መደ በ መደበ መረጠ መረጠ ሰከረ ሰከረ ሰፈረ ሰፈረ ሰበቀ ሰበቀ ሰለለ ሰለለ ሰደበ ሰደበ ረበሸ

ደ ቀለደ ቀ መ ሰ ቀመሰ ቀ ደ መ ቀደመ ቀ ረ በ ቀረበ ቀረጸ ቀረፀ የምታዩቸው እነዚህ ሁሉ መጠራቸው ፊደሎች የመጀመሪያ ፊደላት ናቸው። የእያንዳንዳቸው እነዚህ ብትደረድሯቸው ሰባት ሰባት ቤተሰብ ይኖሯቸዋል ማለት ነው። በረደ። ደ በረደ በለጠ በለጠ በደለ በደለ በቀለ በቀለ በሰለ በሰለ ቀጣይ ፊደል ደግሞ ተ ነው። ይኸው ተለመ ተለመ ተረከ ተረከ ተሰጠ ተሰጠ ተ ሸ ጠ ተሸጠ ተ ነ ነ ተነነ ቸ በ ቸ በ ቸበቸበ ቸ ለ ሰ ቸለሰ ቸ ረ ጀ ቸረጀ ቸ ከ ለ ቸከለ። ከዚያ ቀጣይ ውስ የ ነው የ ሰ ጠ የሰጠ የ ተ ወ የተወ የ ቀ ረ የቀረ የሸጠ የሸጠ የገዛ የገዛ ከዛ ደግሞ ይች ነ በረ ነበረ ነ ገ ረ ነገረ ነ ጠ ቀ ነጠቀ ነ ገ ደ ነገደ ነ ፈ ረ ነፈረ ቀጣይ አ ገ ኜ አገኘ ተ መ ኜ ተመኘ ተ ሸ ኜ ተሸኘ ተ ገ ኜ ተገኘ አ ለ መ አለመ አ መ ረ አመረ አ ሰ በ አሰበ አ ሰ ረ አሰረ አ ቀ ደ አቀደ እንግዲህ ፈጠን ብዬ ያነበብኩላችሁ በአጭር ሰዓት እነዚህን ቃላት እያነበባችሁ እንድትለማመዱባቸው ስላሰብኩ ነው። ስለዚህ ከዚህ በተጨማሪ አማርኛን በስርዓትና በአግባቡ በአጭር ሰዓት ማወቅና መማር የምትፈልጉ ልጆች እዚህ ጋር ባስቀመጥነው ስልካችን በዋትሳፕ በኢሞ፣ በቴሌግራም ወይም ደግሞ በቀጥታ አናግሩ እንደውሉልን፣ ቮይስ ወይስ አስቀምጡልን፣ ወይም ቴክስት አድርጉልን፣ ወይም ሜሴጅ ጻፉልን እናናግራችኋለን። እናንተ በምትፈልጉት ሰዓት የምትፈልጉትን ትምህርት አማርኛ መሆነ እንግሊዘኛ ወይም ሂሳብ ወይም ሌሎችን ትምህርቶችን ቢሆን እያስተማርን ስለምንገኝ ከዚህ በተጨማሪ ልጆቻችሁን ማስተማር የምትፈልጉም ቢሆን አናግሩን፣ ልጆቹንም ተቀብለን እያስተማርን እንገናኛለን። በቀጣይ ዝግጅት እስከምንገናኝ ሰላም።